ቅዱስ አምላክ አሚን የዘካሪ ወደ ዘካርያስ ክራርቱ ቻናል ቤተሰቦች እንደምንቆያችሁ እንደምንስከሳ ደረሳችሁ፣ እግዚአብሔር ይመስገን። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም አደረሳችሁ። ውድ ቤተሰብ እንግዲህ ከትንሣኤ በፊት እንደተገናኘን እስካሁን ሳንገናኝ ብዙ ጊዜ ቆይተናል። ውድ ቤተሰብ እንግዲህ በተለያይ ምክንያት ነው፣ እንግዲህ ያው የሆነ ችግር ገጥሞኝ ነው እና የገጠመኝን ችግር ለእናንተ ማቅረብ አልፈለግኩም ለማንም መናገር ስላልፈለኩ ነው። በጣም ይቅርታ፣ ችግር ስለገጠመኝ በዛ ምክንያት ቪዲዮ ሳልሰራ የቆየሁትና ውድ ስን እንግዲህ ሰላም ናችሁ? እግዚአብሔር ይመስገን። ዛሬ ባለፈው ትዝታ ማይነርን ከመሃልና ከጠቋሚ ጣት ሰርተን ነበርና ከቀለ በት ጣት ነበር የቀረው። ማለት ከትንሿ ከአውራ ከጠቋሚና ከማልጣት ሰርተናል ትዝታ ማይነርን ማለት ነው። እንግዲህ ድምፄም የጎንፋን ነው መሰለኝ ሰሞኑን እየዘጋንም እና ውድ ቤተሰብ ይቅርታ። እንግዲህ ኒግረ ብቻ ይደምጥላችሁ ብዬ ነው እንግዲህ ዛሬ በግድ ነው እና የመጣችሁ የመጣሁት ውድ ቤተሰብ። ዛሬ ትዝታ ማይነርን ከቀለበት ጣት ሊያስተምራችሁ ነው እና የመጣው ውድ ቤተሰብ እንግዲህ እስከ ዛሬ ያስተማርኳችሁት ነገሮች ትምህርቶች እያጠናችሁ ነው እያጠናችሁ ከሆነ በጣም ውጤታማ ትሆናላችሁ። ውድ ወሰብ እንግዲህ ማጥናት ብቻ ነው ክራር ላይ የሚያስፈልገው። ውድ ወሰብ እንግዲህ ካለጠናችሁ ውጤታማ ትሎ አለሆን አትሆኑ ማለት ነው። ውድ ወሰብ እንግዲህ በደንባት ነው በደንባጥ ነው በደንብ አጥንታችሁ ውጤታማ እንድትሆኑ ነው የምፈልገው። አሁን ከቀለበት ጣት ትዝታ ማይነር እንዴት መቃኘት እንደሚችል አሳያችኋለሁ ማለት ነው ውድ ወሰብ እንግዲህ ለት አዲስ ይሆናችሁ ሰብስክራይብ ሼር እያደረጋችሁ እንድታበረታቱኝና እንድትተባበሩኝ። እስካሁን ቪዲዮ እንግዲህ ካርቦዲ አልለቀቁምና እናንተም እንግዲህ ማበረታታችሁ አልተለየኝ፣ በጣም አመሰግናለሁ። ዩቱቤ ሰብስክራይብ እያደረጋችሁ እና አሁንም ሼር እያደረጋችሁ ሰብስክራይብ እያደረጋችሁ እንድታበረታቱኝ በእግዚአብሔር ስም ማሳስባችኋለሁ። ድወሰብ አገልግሎታችን በስፋት እንቀጥላለን ዝማሪያም በትምህርት እንቀጥላለን። ያልገባችሁትን ደግሞ እዚህ ላይ በኮመንት ላይ እየጻፋችሁ እንድንቀጥል በእግዚአብሔር ስም አሳስባችኋለሁ። እንግዲህ ትዝታ ማይነርን እንዴት ከቀለበት ጣት መቃኘት እንደምችል አሳያቸዋል ማለት ነው። መጀመሪያ ትዝታ ማይነሪን ከቀለበት ከመቃኘታችን በፊት ትዝታ ከቀለበት መቃኘት አለብን ማለት ነው። ውድ በሰብ የገባችሁ ልድገምና፣ ትዝታ ማይነሪንግ ማይነሪን ከቀለበት ጣት ከመቃኘታችሁ በፊት መጀመሪያ ትዝታ ከቀለበት ጣት መቃኘት አለባችሁ ማለት ነው። እንዴት? እስቲ እንቃኝ። አሁን አውራ ላይ እንትን ትዝታ አውራ ላይ ነው ያለ ማለት ነው። ትዝታ ትዝታ ማይነር እ ከቀለበት ጣት ለመቃኘት መጀመሪያ ስታን ቀለበት ጣት ከቃኘን በኋላ ምን እናደርጋለን መሰለ ትዝታ ማይነር ትንሿን ጣት ማለት ይቅርታ እ አውራን ጣትና ማሉያን ጣት ግማሽ ግማሽ ማሽም እናወርዳለን። መጀመሪያ አውራን አውርድ። እዛ ማላ እናወርዳለን።

ያለች ልዩ ፀጋ፣ ያለች ልዩ ክብር፣ በሰማይ በምድር አኩራሪት እን ይመስላል ውድስሰም እንግዲህ ከቀለበት ጣት ትዝታ ማይነርን መቃኘት እንደዚህ ነው ትዝታ ማይነርን ከትንሿ ከአውራ ከጠቋሚ ከመሃል ከቀለበት ጨርሰናል፣ ማለት ውድ ቤተሰብ። አሁን ቀጣይ ምን ቀጥሎ የሚመስላችሁ ትዝታ ሰከንድ። ትዝታ ሰከንድ ለመቀጠል ደግሞ እናንተ እስካሁን በሰራሁት ሰብስክራይብ ገና ነው፣ በጣም ሰብስክራይብ ገና ነው። ሰብስክራይብ ያደረጋችሁ ጠብቆኛ ውድ ቤተሰብ፣ እኔ ትምህርቶችን እንዲያከታተልና ሰብስክራይብ ያደረጋችሁ እናንተ ማበረታታት አበረታታታለባችሁ። ጥያቄ የሚሆንባችሁ ነው፣ ጠይቁኝ። እኔ እመልስላችኋለሁ። ውድ ቤተሰብ እንግዲህ ብደም ስሩት ስሩት፣ መስራት ነው ስትሰሩት፣ ትለወጣላችሁ። ውድ ቤተሰብ ዛሬ ባለ ያለን ፕሮግራም ይሄን ይመስላል። በአዲስ ቪዲዮ እስክንመጣ ድረስ ይቆይ። አመስክረን አመሰግናለሁ ስለተከታተላችሁ። ሰላም። እግዚአብሔር ከሁላችን ጋር ይሁን። አሜን።